ከሳምንታቶች በፊት በመንግስት ኮሚኒኬሽን ጽህፈት ቤት ለግንቦት የርክበ ካህናት የቅዱስ ሲኖዶስ ምዕላተ ጉባኤ ወደ ሀገር እንዲገቡ የተፈቀደላቸው ሶስቱ ብፁዓን አባቶች እስካሁን ድረስ እንዳልተገኙ ታወቀ። በቅዱስ ሲኖዶስ ምዕላተ ጉባኤ ላይ ምርጫ ይደረግባቸዋል ተብለው የሚጠበቁ ሁለቱ የአገልግሎት ስፍራዎች እነማን ናቸው? በርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ብፁዕ ወቅዱስ አቡነ ማትያስ ያስተላለፉት ጥብቅ መልእክት። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም በመረጃ ሰዓታችን የተለያዩ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ወደ መረጃ ሰላምታችን አለፍን። እንግዲህ እንደሚታወቀው በትላንትናው እለት ማለትም በግንቦት አምስት ቀን 2017 ዓ.ም በመንበረ ፓትራሪክ ቅድስተ ቅዱሳን ማርያም ገዳም የግንቦት ወር የቅዱስ ሲኖዶስ ርክበ ካህናት ጉባኤ በጸሎተ ምሕላ እንደተከፈተ ይታወቃል። እንግዲህ በዚህ የቅዱስ ሲኖዶስ ምዕላተ ጉባኤ ላይ ታዲያ በየአህጉረ ስብከታቸው የሚገኙ ሊቃነ ጳጳሳት ተሰብስበው እንዲሁም የቅድመ ጉባኤ ጸሎት መርሃ ግብር ተካሂዶ እንደሚጀመር ይታወቃል። ይሁን እንጂ ከሳምንታቶች በፊት በመንግስት ኮሚኒኬሽን ጽህፈት ቤት ወደ ሀገር እንዲገቡና ለዚህ የግንቦት ወር የርክበ ካህናት የቅዱስ ሲኖዶስ ምዕላተ ጉባኤ እንዲሳተፉ ተብለው የነበሩ ሶስት ብፁዓን አባቶች ወይም ሊቃነ ጳጳሳት እንደነበሩ የሚታወስ ነው። ታዲያ እነዚህ ብፁዓን አባቶች ማለትም ብፁዕ አቡነ ጴጥሮስ ዶክተር፣ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡና ለዚህ የቅዱስ ሲኖዶስ ምዕላተ ጉባኤ እንዲሳተፉና ጉባኤውንም እንዲካፈሉ ስለመፈቀዱ የመንግስት ኮሚኒኬሽን መግለጫ አውጥቶ ነበር። ታዲያ ይሁንና በትላንትናው ዕለት በተጀመረው የግንቦት ወር የርክበ ካህናቱ ጉባኤ ላይ ግን እነዚህ ሶስቱ ብፁዓን አባቶች እስካሁን ድረስ እንዳልተገኙ ታውቋል። እንዲሁም ከቅዱስ ሲኖዶስ ምልዓተ ጉባኤው እስካሁን ድረስ ለእነዚህ ብፁዓን አባቶች የመገኘት ጉዳይ ምንም የተባለ ነገርና የወጣ መግለጫም የለም። በተለይም ደግሞ ከእነዚህ ሶስት ብፁዓን አባቶች መካከል የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከ ሊቀ ጳጳስ የሆኑት ብፁህ አቡነ ጴጥሮስ ባለፉት አንድ ዓመታት ውስጥ የቤተ ክርስቲያኗን የበላይ አካል የሆነውን የቅዱስ ሲኖዶስ ባደረጋቸው ስብሰባዎች ላይ በአካል እስከዛሬ ድረስ መገኘት ሳይችሉ ቀርተው እንደነበር የሚታወስ ነው። ታዲያ በዚህም ዓመት ማለትም በ2017 በሚደረገው ትላንትና በተጀመረው የግንቦት ወር የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ላይም ከቀናቶች በፊት ወይም ከሳምንታቶች በፊት እንደሚገኙ መረጃዎች ወጥተው ነበር። ነገር ግን አሁን ድረስ ብፁዕነታቸው በዚህ ጉባኤ ላይ አልተገኙበትም። ከዚህ በኋላ ይገኛሉ ወይንም ደግሞ የሚገኙ ከሆነ መረጃዎችን ተከታትለን የምናደርሳቸው ይሆናል። በተያያዘ መረጃ እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያናችን ቅዱስ ሲኖዶስ እንደሚታወቀው በመደበኛነት በዓመት ሁለት ጊዜያት ከሚያካሄዳቸው የቅዱስ ሲኖዶስ ምዕላተ ጉባኤ አንዱ የግንቦት ርክበ ካህናት የቅዱስ ሲኖዶስ ምዕላተ ጉባኤ ነው። ታዲያ ይህ የቅዱስ ሲኖዶስ ምዕላተ ጉባኤ ስብሰባ በትላንትናው ዕለት በመክፈቻ የጸሎት መርሃ ግብር እንዲሁም ደግሞ በዛሬ ዕለት ደግሞ ዋናው የምዕላተ ጉባኤው ስብሰባ እንደሚጀመር የቅዱስ ሲኖዶስ ብክትል ዋና ጸሐፊ የሆኑት ቆሞስ አባ ተክላያሪድ ተክለ ጊዮርጊስ ገልጸው እንደነበር ይታወቃል። ታዲያ ይህ የቅዱስ ሲኖዶስ ምእላተ ጉባኤ ቆሞስ አባ ተክላይ ሬድ እንደገለጹት ከሆነ ጉባኤው የቅዱስ ሲኖዶስ ዋና ጸሐፊና የጠቅላይ ቤተ ክህነት ስራ አስኪያጅ ምርጫን ጨምሮ የተለያዩ አጀንዳዎችን ለሀገርና ለቅድስት ቤተ ክርስቲያን የሚጠቅሙ ውሳኔዎችን ያስተላልፋል ተብሎ የሚጠበቅ ጉባኤም እንደሆነ አጽንኦት ሰጥተው ስለ ጉባኤው ማብራሪያ ሰጥተው ተናግረዋል። እንግዲህ፣ እንደሚታወቀው ብፁዕ አቡነ ጴጥሮስ የሚመሩት ወይንም ደግሞ ያገለግሉበት የነበረው የቅዱስ ሲኖዶስ ዋና ጸሐፊ ቦታና ብፁዕ አቡነ አብርሃም ያገለግሉበት የነበረው የጠቅላይ ቤተ ክህነቱ ስራ አስኪያጅ የሆነው የአገልግሎት ስፍራም በዚህ የርክበ ካህናት በዚህ የግንቦት ወር የርክበ ካህናት የቅዱስ ሲኖዶስ ምዕላተ ጉባኤ ላይ ምርጫ የሚደረግባቸው ቦታዎች እንደሚሆኑም በእጅጉ እየተነገረላቸው ይገኛል። ብጹህ ወቅዱስ አቡነ ማቲያስ ያስተላለፉት ጥብቅ መልእክት፣ ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህዝባችን ሰላምና ፍትሕ እንዲያገኝ በጸሎት በትምህርትም በምክክርም ተግተን መስራት አለብን በማለት ብፁዕነታቸው በቅዱስ ሲኖዶስ ምዕላተ ጉባኤ ላይ ዛሬ ባስተላለፉት መልእክታቸው ተናግረዋል። ብፁዕነታቸው የግንቦት 2017 ዓ.ም ርክበ ካህናት የቅዱስ ሲኖዶስ ምዕላተ ጉባኤ መጀመሩን አስመልክቶ ብፁዕ በቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ያስተላለ ያሳለፉት የጉባኤ መክፈቻ መልእክትም እንደሚከተለው ቀርቧል። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ የባህርዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት እንደዚሁም በዚህ ቀኑናዊና ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምዕላተ ጉባኤ ላይ የተገኛችሁ በሙሉ ጸጋና ሐዋርያትን ያጎናልጸፈን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድስት ትንሳኤውን በሰላም አክብረን ይህንን አመታዊውን የቅዱስ ሲኖዶስ ጉባኤ ለማካሄድ ስለሰበሰበን ክብርና ምስጋና ለርሱ ይሁን። የጉባኤው አባላት የሆናችሁ ብፁዓን ሊቃነ ጳጳሳትም እንኳን ለርክበ ካህናቱ ጉባኤ በሰላም አደረሳችሁ አደረሰን፣ እንኳን ደህና መጣችሁ በማለት ብፁዕነታቸው መልእክታቸውን ጀምረዋል። ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ሮሜ ምዕራፍ አንድ ከቁጥር አምስት ይህ ሐዋርያዊ አስተምሮ የእኛን ተልእኮና ተልእኮውን ያስፈለገበትን ምክንያት አጉልቶ ያሳያል የተቀበልነውም ስጦታ ምን ያህል ታላቅ እንደሆነም ይህ የመጽሐፍ ቅዱስ በእጅጉ ያስረዳናል ሐዋርያው በዚህ መልእክቱ የቅዱሳን ወንጌል አስተምሮ ዋና ግብ ከእምነት የሚነሳ መታዘዝ እንዲገኝ ማድረግ ነው በማለት ያስተምረናል እውነት ነው ድሮንም ቢሆን ለእግዚአብሔር መታዘዝ ድሮውንም ቢሆን ለእግዚአብሔር መታዘዝ አቅቶን ነው የወደቅ ነው። ዛሬም የምንነሳው ከእምነት የተነሳ መታዘዝን ገንዘብ ስናደርግ ነው። ከሁሉ በፊት እምነት ይቀድማል። ከእርሱ በኋላ ደግሞ ለእምነቱ በሙሉ ልብ መታዘዝ ይከተላል። ይህ ሲሆን መዳንና ትንሳኤ ይገኛል። ዓለም በእግዚአብሔር እንደተደረገላት ያለ ጥሪ ይኸው የመታዘዝ ጥሪ ነው። ይህንንም መለኮታዊ ጥሪ ለዓለም የማድረስ ኃላፊነትም ለእኛ ለቅዱስ ሲኖዶስ አባላት የ ተሰጠ እንደሆነ ሐዋርያው አስገንዝቦናል። ኃላፊነቱም ሲሰጠን ከነ መሳሪያው ነው። እርሱም ጸጋና ሐዋርያነት ነው። እኛም እርሱን ተቀብለናል። እንግዲያውስ የተቀበልነውን ጸጋና ሐዋርያነት በዓለም ውስጥ ላለው ህዝበ እግዚአብሔር አገልግሎት ማዋል ከኛ ይጠበቅብናል። ብፁዓን ሊቃነ ጳጳሳት እንዲሁም የቅዱስ ሲኖዶስ አባላት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን ቅዱስ ሲኖዶስ በአሁኑ ጊዜ የሌለበት ክፍለ ዓለም የለም። ምክንያቱም የዚህ የቅዱስ ሲኖዶስ ወኪሎች ሊቃነ ጳጳሳት ሀገራት በአፍሪካ፣ በአውሮፓ፣ በሰሜን አሜሪካ፣ በላቲን አሜሪካ፣ በካናዳና በመካከለኛው ምስራቅ፣ በእስያና በአውስትራሊያ ወዘተ የሚገኙ ህዝበ እግዚአብሔር ምእመናንን በማገልገል ላይ ይገኛሉና ነው። ይህ እድል የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ክርስቲያን ቅዱስ ሲኖዶስ መለኮታዊ ተልእኮውን በእጽፍና በአጽናፈ ዓለም ሁሉ ለማድረስ ምቹ መደላደል ፈጥሮለታል። ከዚህም በመነሳት በየክፍለ ዓለሙ የሚገኙ የቤተ ክርስቲያናችን ሊቃነ ጳጳሳት ከትውልደ ኢትዮጵያውያን ባሻገር የየአካባቢውን ሕዝብ በማስተማርና በማዕቀፍ የተጣለባችሁን ሐዋርያዊ ተልእኮ በትጋትና በንቃት መወጣትም ይኖርባቸዋል። በማዕከል ሆኖ እየመራ የሚገኘው ቅዱስ ሲኖዶስም ለዚህ ተልዕኮ ምቹ መደላደል የመፍጠር ኃላፊነትን በአግባቡ መወጣትም ይገባዋል። በተለይም ትምህርት ሃይማኖትንና ቀኑና ቤተ ክርስቲያንን የተማሩና የተገነዘቡ ብስለትም ያላቸው እንዲሁም በቋንቋና በስነ ልቦና እውቀት የላቀ ሀብት ተጸጋ ያላቸው በሐዋርያነት እያሰለጠነ በአጽናፈ ዓለም ሁሉ ሊያስተምራቸውም ይገባል። ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት በሙሉ ብሂለ አበው ወይም ፀሐይ ለመስኮቷ ሳታበራ እንደሚባለው ለሌላው በብቃት መድረስ እንችል ዘንድ እኛ የቅዱስ ሲኖዶስ አባላት የሲኖዶሱ መንበር በሚገኝበት ምድረ ኢትዮጵያ ከመቼውም የተሻለ ስራ በመስራት ለእግዚአብሔር መታዘዝ፣ ህዝቡንም ማገልገል ይገባናል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፈ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያየ ምክንያት ከኛ የወጡ ናቸው። ይሁን እንጂ የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልእኮ ሊሆን ይገባል። ምክንያቱም ጸጋንና ሐዋርያነትን የተቀበልንበት ዋናው ምክንያት ይህንን ለማድረግ ነውና። ከዚህም አኳያ የቅድስት ቤተ ክርስቲያናችን ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ሰተን መስራት ማምጣትና ተጨባጭ ለውጥ ማምጣት ይኖርብናል። ብፁሃን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውሉደ ክህነትና ምዕመናን የሆናችሁ ሁሉ ከሁሉ በፊት ያለንን አቅምና ብቃት በአግባቡ መገንዘብ ይኖርብናል። ለእግዚአብሔር ክብርና ምስጋና ይሁንና ለፈጣሪው በቆራጥነት የሚታዘዝ ምዕመን ወጣት ካህን አለን። ይህም ትልቅ ጸጋ ነው። ይሁንና ጸጋ እግዚአብሔር ለእግዚአብሔር መንግስት በሚመቹ ናቴ ዝቅ ብሎ ማገልገል የክብር ክብር ነው። በመሆኑም ይህንን የእግዚአብሔርን ሕዝብ በሀቅ፣ በቅንነት፣ በትጋት፣ በታማኝነት ቆመን ካላገለገል ነው አባትነታችንንና መሪነታችንን በመልካም አሰራር በትክክል በህሊናው እንዲቀረዝ ካላደረግን ይህ ኃይል ከጎናችን እንደማይለይ እርግጠኞች መሆን እንችላለንን? ይህንን ካሳካን ለእኛ የተሰጠን ሀይልና ብቃት በየትም አይገኝም። በዚህም በዚያም ሃይማኖቱ የሚጠብቅ ስብዕናና ቁመና ይዘን ከተገኘን ህዝበ ክርስቲያኑ ያለውን ብቻ ሳይሆን ህይወቱን ሳይቀር ለመስጠት ወደኋላ የማይል የእግዚአብሔር ህዝብ አለን። ስለዚህ ይህንን ማሳካት እንችል ዘንድ ከእምነት የሚነሳ መታዘዝ እንድናገኝም የተቀበልነውን ጸጋና ሐዋርያነት በክብር እንያዘው። ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት በሙሉ፣ ለህዝበ ክርስቲያኑ የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውም በማህበራዊም አገልግሎት ጭምር ነውና። ከዚህ አንጻር ህዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንዲሁም ሰላምና ደህንነቱ የተጠበቀ እንዲሆን በማስተማርና በተግባር በማሳተፍም የህዝቡ መሪነትና አርአያ ሆነን መስራት ይገባናል። በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለውን ህዝባችንን ሰላምና ፍትህ እንዲያገኝ በጸሎትም፣ በትምህርትም፣ በምክርም ተግተን መስራት አለብን። እንደሚታወቀው እንደ አጋጣ አሚ ሆኖ የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ እጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለ ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነት እንጂ ተሸናፊነትን አያሳይምና እንዲታሰብበት እንመክራለን። ከዚህም አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችሁበትን ጉዳይ እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝም አድርጉ። ይህን ለውድ እናት ለሚደረግ ካሳ አድርጋችሁም ውሰዱት። የቤተ ክርስቲያናችን ነው ወቅታዊ መልእክትና ጥሪም ይህ ነው። በመጨረሻም የቤተ ክርስቲያናችን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ፣ አስተዳደራዊ አፈጻጸማችን በመገምገም ለቀጣዩ ጊዜ የስራ አቅጣጫን የሚያስቀምጥ የርክበ ካህናቱ የቅዱስ ሲኖዶስ ቀኖናዊ ጉባኤ በዛሬው ዕለት የተጀመረ መሆኑን ለኢትዮጵያ ኦርቶዶክሳውያን ሕዝበ ክርስቲያኖች በሙሉ እናበስራለን በማለት ብፁዕነታቸው ብፁዕ ወቅዱስ አቡነ ማትያስ መልእክታቸውን አስተላልፈዋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝነላችሁ መረጃ ይህንን ይመስላል። በሌላ መረጃ እስከምንገናኝ ሰናይ ጊዜ ለእናንተ ተመኘን።